ጎህ ሳይቀድ ለመንገዳችን ስንቅ እንዲሆን አንድ ብርሃናማ ቃል በልባችን ይዘን ተነስተናል። ተሰነቁም፣ ከስንቅም ሁሉ በላጩ አላህን መፍራት ነው የሚል ቃል። መዳረሻችን የብርሃን አጸድ እንደሚሆን ባለሙሉ ተስፋ የምንሆነው የመለኮት ጮራ ከፊት ሆኖ እንደሚመራን ስናመን ነው። ወደ አንተም መጽሐፉን ከበፊቱ ያለውን መጽሐፍ አረጋጋጭና በእርሱ ላይ ተጠባባቂ ሲሆን በእውነት አወረድን። በመካከላችሁም አላህ በወረደው ሕግ ፍረድ። እውነቱም ከመጣለህ በኋላ ዝንባሌዎቻችሁን አትከተል። ከእናንተ ከሁሉም ሕግና መንገድን አደረግን። ጌታችን አላህ በየዘመናት ሁሉ ለነቢያቶች ሙዕጂዛ አስታጥቆ ሕዝቦቻቸውን ከፊት ሆነው እንዲመሩ መለኮታዊ ተልእኮ ሰጥቷቸዋል። የእኛ ዘመን ውድ ነቢይ የሆኑት ነብዩ ሙሐመድ ሰለላሁ አለይ ወሰለም እስከ ትንሣኤ እለት ድረስ ድልድይ ሆኖ የሚያሻግር ተአምራዊ መድብል ሰጥቷቸዋል። ቁርአን ሰው ልጆች ከከቡበት የአዘቅት ህይወት አውጥቶ ወደ ብርሃና ማጸድ ቀይ የሚያድርስ የቀደመውም የአሁኑም ዘመን ሙዕጂዛ ነው። ይህ ዓለምን ከጥመት መንገድ አውጥቶ ወደ ተውሂድና ወደ ታነጸ የሰው ልጅ የህይወት ግብረ ገብ የለውጥ ከፍታ የሚያሳድገውን ብርሃን ወደ ሰው ልጆች ሁሉ ልብ ለማድረስ ነብያዊ ተልእኮ አደራውን ተቀብሎ ማድረስ የቀሪው ትውልድ ድርሻ ነው። ከእናንተ በላጩ ቁርአንን ተምሮ ያስተማረው ነው ብለው መልክተኛው ሰለላሁ ዐለይሂ ሰለም ነግረውናል። ኑር ቁርኣን ባንክ ይህን የብርሃን አደራ ይዞ ወደ ምሥራቅ ባሌ ኦሮሚያ ሰዌና ተጉዞ የትናንትና የዛሬውን ገጠመኝ ይተረክላችኋል። መጀመሪያ እንግዲህ ከሰዊና ማህበረሰብ ጋር የተዋወቅንበት አጋጣሚ ልዩ ነበረ። ከሰዊና የሆኑ ሰዎች ነበሩና በጣም ታዋቂ እየተባሉ አካባቢው ላይ ሰዎች የሚያከብሯቸው የአባቶች የአገር ሽማግሌዎች ተመረጡና ገንዘብ አዋተው። እነዚህ አባቶች ወደ አዲስ አበባ ወይ ደግሞ ወደ አዳማ፣ እንደዚህ ወደ ከተማ በመምጣት ቁርአን እንዲያፈላልጉላቸው ማህበረሰቡ ገንዘብ ዋተው ችሏቸው ማለት ትራንስፖርት፣ አልጋ አለ ብዙ ወጪ አለባቸው ያን ነገር ሰጥተዋቸው ነበር። ወደ ከተማ ያሸኟቸውና እነዚህ አባቶች አዲስ አበባ መጡና መስጊድ እያሉ እያፈላለጉ ቁርአን እየጠየቁ ነበረ። በየመስጊዱ አንዳንድ ቦታ አምስትም አስርም ያገኙ ነበረ። እና አንድ ወንድም ነው ለምንድን ነው ኑር የቁርአን ባንክ የሚባል ድርጅት የማትጠይቁት ብሎ፣ ኦሮምኛ ነው የሚችሉት ሰዎቹ። እንደምንም ተግባቡና ምንድን ነው ኑር ቁርአን እንደዚህ እንደዚህ አድራሻ ምናምን ሰጥተዋቸው ላካቸው። ወደዚህ በታክሲ መጡ እና በጣም የሚገርም አጋጣሚ ነበረ። ወደዚህ ሲመጡ ገና ቢሮውን ሲያዩት ምናምን ተክቢራ እያሉ ነው የገቡት። ለእነሱ የሰርፕራይዝ ነው። እንደዚህ አይነት የተቀናጀ እንዲ ተረድሮ ላይቶ አያውቁም ና በጣም ተክቢራ እያሉ ስገቡ እኔም ገረመኝ። ምንድን ነው እስኪ ተረጋጉ ምናምን ብዬ አወራኋቸው። ቁጭ አሉ። አይ እንዲ እንዲ ነው ይሄው ከክፍለ ሀገር ከመጣን ስንተኛ ቀናችን ነው ያገኝንበት። እያደርን በየመስጊዱ እያጠያየቅን ነበረ ቁርኣን ና ወደ እናንተ እንዲ እንዲ ብሎ የሆነ ወንድም የሆነ ወንድም ይህንን ስልክ ሰጠኝና ለዛ ነው የደወልኩለህ አሉ። አጋጣሚ ነው የኦሮምኛ ስለሚችል ተግባባን። እንግዲህ በዚህ ህማ ነው የመጡት ወደ አዲስ አበባ። ከዛ እኛ በቃ አብሽሩ ምንድን ነው የምትፈልጉት? እንዲ እንዲ የሀገራቸውን ሁኔታ ስነግሩን ማመንም ከበደን። አንዳንዴ ሁሉም ሰው ሁሉም ሰው እንደሚታወቀው የሀገሩን በእኛ እኛ ሀገር እኮ በኢልም እንደዚህ ነው፣ እኛ ሀገር እኮ በተፈጥሮ ሀብት እንደዚህ ነው የማለት እንትን ስላለብን ሊሆን ይችላል፣ ላይሆንም ይችላል የሚል ፕሮባብሊቲ ይዘን ለጊዜው ግን እነዚህ አባቶች እንዳይቸገሩ እዚህ በጀማዓ ሹሮ አደረግን ና የተወሰኑ መጽሐፎችን ይዞ እንዲሄዱ አደረግ ናቸው ከዛ ቀጠሮ ይዘን ቆየንባቸው። በጣም ቆየን ላይክ በጣም ረዥም ጊዜ እንመጣለን ብለን ከዛ ወደ ሀገር ቤት ሄደ። ለካ እነሱ ለማህበረሰቡ እየመጡ ነው ቁርኣን ጭነው የሚል ወሬ ተናግረዋል። በተለይ ሀላፊነት ወስዶ ሲናገረው የነበረው የመስጂድ ኢማም ነበሩ እና ሲጠብቁኝ የለንም ሲጠብቁኝ የለንም በኋላ ላይ ኒያባት እኔ ጋር ይደውሉልኛል። እኛ ደግሞ አጋጣሚ ሆነው እዚህ ቁርኣን እያሰባሰብን ሊሟላልን አልቻለም። በርካታ ሺዎችን ነው የጠየቁን። ብዙ ደረሳዎች አለባቸው። ኢንሻላህ እያሟላለን ነው እያሟላ ነው እያል ነው ወደ አፋር ወደ ሌላ ቦታ ክድማ ያወጣን። በዚህ አጋጣሚ ስታቸውም እንግዲህ ደውሎ መጨቅጨቅ ይፈራል። አንዳንድ ሰው ሀያ ያደርጋል። እየቆዩ በሳምንትም መደወል ጀመሩ እና ስንሄድ ነው ይህንን ጉዳችንን እያወቅ ነው ምን ተፈጥሮ ነበር ወደ እዛ ስንሄድ መንገድ ላይ ጠበቁን። እኚህ አባት ቁርኣን ጭነን ወደ ሰዌና ጉዞ ጀመርን ማለት ነው። ከወራት በኋላ ቃል የገባንላቸው በዚህ ወር እንመጣለን ብለን ነበር። ከሶስት ከአራት ወር በኋላ ነው የደረስንላቸው። ስንሄድ ግንር የምትባል ከተማ አለፍ ብሎ ነች ትንሽዬ ከተማ አለ። እዛ ቆመው ጠበቁን። ስደውልላቸው መንገድ ላይ ጠበቃቸዋለሁ ብለውናል። እኛ መንገዱን አናውቅም። መንገድ ላይ ገቡ መኪናችን ውስጥ ጉዞ ጀመርን። ለካ እኚህ አባት ከገጠር ወጥቶ አጎታቸው ጋር እየኖሩ ነው። በጣም በቃ ልብ የሚነካም የሚያስቅም የሚመስል ነገር ለእኛ እንደዛ ነው። እና አጎታቸው ጋር እየኖሩ ኦልሞስት 15 ቀን አልፏቸዋል። እና ለምንድን ነው እዚህ የመጡት እርሶ ብለን ስንጠይቃቸው የሀገሬው ሕዝብ አይንከበደኝ አሉን። የሀገሬው ሕዝብ የሀገሬው ወጣት የደረሶች አይንከበደኝ። በየመስጊዱ በገባ ቁጥር እየታለ ቁርኣኑ እንባላለን። ልሁ ላይ ነው የሚቀሩት እዛ እንደምታውቁት፣ እና ልሁም ከተገኘ ነው እና እንዴት ምናምን አልናቸው አይ በቃ መጣ ቁርኣን ጭነው እየመጡ ነው ብዬ በጣም አበስሪያቸው ነበረ፣ በተደጋጋሚ ነግሬያቸው ነበረ እና እርግጠኛ ሁኝ ነበረ እና እርስ እናንተ ጋር በየ ጊዜው መደወል ፈራ ሁኝ እዛ ደግሞ ጨነቀኝ። በየመስጊዱ ስገባ መንገድ ላይ ዞር ዞር ሲል ሁሉም ጥያቄ ይመስል በሆነ አይን ያየኛል እና ጨነቀኝና በቃ አጎቴ ነሞታል ብዬ በሆነ ምክንያት ፈጥሬ ብቻ እዚህ መኖር ከጀመርኩኝ አስራ አምስት ቀን አለፈኝ ሲሉ እኔ ወላጅ መኪና ላይ የተሰማኝ ስሜት አላውቅም ቢ ኦሮምኛ ስለሚችል ቀድሞ ለኔ ነው የተነገረኝ። ጓደኞቼ እግራ ገብቷቸው ምንድን ነው ምናምን ሲሉኝ እንዲ እንዲ እንዲ እኮ ነው ስላቸው፣ ማለት አላውቅም፣ በቃ ዚህ ስማች ነው ችግሩ ያለው። እና እንግዲህ በዚህ ሁኔታ ተነሳን፣ ጉዞ ጀምርነ ማለት ነው ወደ ሀገር ቤት። መጀመሪያ ጊዜ የሰዌና በሄድንበት ወቅት ያየናቸው ነገሮች በጣም ደስ ሲሉ ነበረ። ማለት የሰዎቹ የአቀባበል ሁኔታ ቁርኣን መጣልን ብለው የተደሰቶች ደስታ ምንጊዜም ከአይኔ አይጠፋም። ሌላው እዛ ለመስጠት በሄድንበት ወቅት እኛ እንድናርፍ ነበር የፈለጉት እነሱ። እኛም ከመንገድ ነበር የመጣ ነው። በዛ ላይ ደግሞ መንገድ ላይ ምግብ አልበላንም ነበርና ሰዎቹ እየጠበቁ ነው፣ እናንተ ትንሽ አርፋችሁ እነሱ ጋር ትሄዳላችሁ አይነት ነገር ነበር ያሉት። በዛ ወቅት ደግሞ ወቅቱ ዝናብ ነበር። ድንገት ስንደርስ እና በዝናብ ቁጭ ብለው ነበር እነሱ የጠበቁን። እናንተ ትንሽ አርፋችሁ ወደዛ እነሱ ጋር ትሄዳላችሁ፣ አርፋችሁ ምግብ በልታችሁ ትሄዳላችሁ አይነት ነገር ነበር ያሉን እና እኛም እሺ ብለን ልናርፍ እየሄድን ያል ነገር ግን በዝናብ ላይ እነሱ ቁጭ ብለው እየጠበቋችሁ ነው አይነት ነገር ሲሉን፣ እኛም አላስቻለንም፣ ተነስተን በዝናብ የሄድንበት አጋጣሚ ነበር። እዛ እዛ ስንደርስ ወላይ በጣም ነበር የደነገጥ ነው፣ ምንድን ነው እናቶች ከነጨቅላ ጨቅላ ህፃን ልጆቻቸው ጋር እናቶች፣ ትልልቆች በጣም እነዚህ ስልሳ እና ከሰባ ዓመት የሚደርሱ እናቶች ቁርኣን ለመቀበል በዛ በዝናብ ቆመው ነበር እየጠበቁ ነው የነበረው። ልጆችን ጨምሮ መድረሳ ሳይኖራቸው ራሳቸው መድረሳ ሆነው ቁርኣን ሳይኖራቸው በጣውላ ላይ የቀሩ የሚቀሩበት ቦታ ዝናብ ሲያፈስ ሲታይ ወላሂ ያስደነግጥ ነበረ። ጭቃ ነው ጣም ጭቃ ነው። እዛ ውስጥ ገብተውላ ይቀራሉ። መስገጃውን ቦታ እዚህ ነው ጁምዓ የምንሰግደው፣ ጁምዓ ምንም የምንሰግደው እዚህ ነው ብሎ ሲያሳዩን ምልክቱ የእንጨት ነበር። የሴቶችና የወንዶች መለያ ራሱ እንጨት ነበረ እና የነሱ ለቁርኣን ያላቸው ፍቅር ለዲናቸው ያላቸው ፍቅር የሚገርም ነበረ ማለት ለረጅም ዓመታት እነዚህ ማህበረሰቦች የሚጎበኛቸው አጥተው ነበረ። አንድም ሰው እኛን መጥቶ ጎብኝቶን አያቅም። ስላለንበት ችግር እንኳን የሚሰማን አካል እንኳን አግኝተን አናቅም። ከዳኢ አንጻር ዳኢዎች ወደኛ መጥተው አያቁም ነው ያሉት። ከጊንር ተሻግሮ ወደዛ የሚሄድ የለም። ምናልባት ቦታው አመቺ ስላልሆነ ሆነ ይሆናል። ከ በሶማሌና በዛኛው ሶማሌና በኢትዮጵያ መካከል ያለ አቅራቢያ ድንበር ላይ ያለ ነው። ሌሎች ቦታዎችም እንደዛው ናቸው። አንደኛው ሰዌና ከተማው ላይ ነው አሁን እያወራሁት ያለሁትና ልክ ወደ ውስጥ ገባ ስንል ደግሞ ሌላ የተለዩ ቦታዎች አሉ። እንደዚሁ በዛፍ ጥላ ስር የሚሰግዱ ማህበረሰቦች አሉ። እሱም ደግሞ እንደ ድንገት ነው የገባ ነው። 60 ኪሎ ሜትር ነው፣ 60 ኪሎ ሜትር አካባቢ ነው እዛ ባስመረቅንበት ወቅት ሰዌና ባስመረቅንበት ወቅት ወደዛ እዚች ጋ ብለውን ወደ 60 ኪሎ ሜትር የወሰዱንም አረሰው ስንሄድ፣ እዛም ያየናቸው ሰዎች ልክ እንደዚሁ የቁርኣን ፍቅር የመስጅድ ፍቅራቸው የሚገርም ነው። ማለት በቃ አላህን ተወክለው መስጅድ ለማሰራት ቁፋሮ የጀመሩ ሰዎች ናቸው። ራሳቸው በራሳቸው ባላቸው ነገር ለመጀመር እንኳን እንጨት ሰብስበው ነበረ አልሐምዱሊላህ ረቢል ዓለሚን እንደ ኑር ቁርአን ባንክ አሁን ጀምረነዋል። እንሻ አላህ የሚቀጥለው አመት ምናሳያችሁ ይሆናል። ከአላህ ጋር ይሄን ያለው ጉዞ ጀምረናል ወደ ሰዌና። በተደበላለቀ ስሜት እኔ ምን አይነት ማህበረሰብ ቢሆን ነው እንደዚህ በዚህ ልክ ማለት ሰው ገንዘብ ስትክደው ነው በዛ አይን የሚያይ ሰው የሆነ ሀብት ወስደህበት ወይ ደግሞ የሆነ ነገር አድርግልሃለሁ ብለህ ስትከለክለ እኛ አባት አቅማቸውን አደረጉ። አዲስ አበባ ድረስ መቶ ለመኑ አቅማቸው የቻለውን እስከ ሁለት መቶ የሚጠጋ ቁርኣን ይዘው ይሄዱ አይደል ለዚህ ሁሉ ማህበረሰብ ማድረግ የሚችሉትን ጥግ ድረስ አድርገው እንኳን ሀያ አደረጉ። አንድ ይሄ የሚያሳየው ያ ማህበረሰብ ምን ያክል ተጠምቶ እንደነበረ ነው። ሁለት ደግሞ ምን ያክል ስርዓት ያለው ስነ ስርዓት ያለው ማህበረሰብ እንደሆነ ነው። እና በጣም በቃ በተደበላለቀ ስሜት መንገዱ አስቸጋሪ ነው፣ ፒስታ ነው እና ያን ሁሉ መንገድ እየጠቆሙን ሄድን። አገር ቤት ስን ደርስ እነሱ አገር ቤት ብሎ ስለሚጠሩ ነው ሀገራቸው፣ ሰዊና ወደ ገጠራማ ቦታ ወደምንሄድበት መዳረሻ ስንደርስ የህዝብ ጎርፍ ከግራና ከቀኝ ሆኖ በአረብኛ በኦሮምኛ የተለያየ ዜማ እያሉ እያመሰገኑ አላህን እኔ ምን እንደሚሰማችሁ ለመናገሩ እንኳን ይከብዳል። አንዳንድ ስሜቶችን በቃላት መናገር በጣም በጣም ከባድ ነው። ወላሂ እነ ተክቢራ እያሉ ነበር የወሰዱን። ምስሉ ላይ እንደምትመለከቱት ከህፃናት እስከ እናቶች አሉ፣ አባቶች አሉ። በጣም በሚገርመው የመንገድ ዳር ቁጭ ብሎ ፀሐይ ላይ ቁጭ ብሎ ነው የጠበቁ። ስንመጣ ደግሞ እንዴት ልግለጽላችሁ ይህንን ክስተት። ኢድ ላይ እንኳን አናየውም አንዳንድ ቦታ ይህንን ዋህዳ ይህንን አንድነት እና ይህን እንደዚህ አይነት ስብስብ በዓላት ላይ እንኳን አይገጥሙንም እና እንዲህም አለ እንዴ! አንዳንድ ያው አዲስ አበባ ላይ ስንኖር ሁሉም ነገር የተረፈረፈ ነው። ስልካችን ላይ ነው የምንቀራው። ሀታ ቁርኣን የምናነሳው ምናልባት ረመዳን ስደርስ ነው። አቧራውን ጠረቅ ጠረቅ አድርገን እንትን የምንለው። ቴክኖሎጂ አዘናግቶናል እና በዚህ ልክ የተቸገረ ማህበረሰብ አለ ብለን ብንነግራችሁ እና ባታዩ ታምኑታላችሁ? ነገርኳችሁ። እንግዲህ ሰዊና ማለት በጣም በርካታ ከ20 በላይ ቀበሌዎች ነው ያሏት። እያንዳንዱ ቀበሌ ውስጥ ደግሞ ከአራት እስከ ስድስት መድረሳ ነው ያለው። እንግዲህ የተለያየ አይነት ማህበረሰቡ ተመሳሳይ ቢሆንም የተለያየ አይነት ገጠመኞች ይገጥመናል። ዛፍ ስር የሚቀሩ ዝም ብሎ ደግሞ ሜዳ ላይ የሚቀሩ፣ ጣውላ ደግሞ አመቻችተው የሚቀሩ የተለያየ አይነት የአቀራር ስልት ይገጥመናል። ሌሊት የሚቀሩ አሉ እና አንድ በዛን ጊዜ ልባችን ከነካ ክስተት ውስጥ ዝናብ እየዘነበ ሜዳ ላይ ሜዳው እንግዲህ ሜዳኛ ነን የምንለው ለእነሱ መስጂድና መድረሳ ነው። በእንጨት ይሄ መስጂድ ነው፣ ይሄ ምህራቡ ነው፣ ይሄ ደግሞ የሴቶች መስጂድ ነው ብሎ መሬት ላይ በእንጨት ምልክት አድርጎ፣ ያኔ ዝናብ ከመዝነቡ በፊት አምስት አራት ዓመት በላይ ዝናብ አላገኘም፣ አካባቢ ድርቅ መጥቶት ነበረ። በዛ የተነሳ እንደዚህ ነገር መሰረተ ልማቶችን ችግር አለባቸው። አሁን ዝናብ ነው እየዘነበ ያለው፣ ያኔ አቧራ የነበረው ወደ ጭቃ ተቀይሮባቸው እያስቸገራቸው ነው። ና እንደዛ አይነት ሁኔታ አይተን በጣም ተደናግጠን ነበር የወጣ ነው ኢማጂነሪ የሆነ ላይን ወይ ደግሞ ኢማጂነሪ የሆነ መስጅድ ነው ያላቸው። ጣራና ግድግዳ ግን የለውም። በዛ ሁኔታ ውስጥ እንደሚሰግዱ አይተን ነው የመጣ ነው። አልሐምዱሊላህ። ወደዚህ ተመልሰን ግን ውድ የኑር ቁርኣን ቤተሰቦችን አስቸግረን ተሯሮጠን እዛ ቦታ ላይ እነሱ በምናባቸው የሳሉትን መስጅድ ቦታው ላይ ገንብተን በምናባቸው የሳሉትን መድረሳ እውን አድርገን ከዓመት በኋላ ስንሄድ እነዛ ዛፍ ጥራ ስር እና ዝናብ ላይ ቁጭ ብለው ቁርኣን የተቀበሉ ልጆች ሀፊዝ ሆነው ቁርኣን አክትመው፣ ሌሎች ደግሞ የተወሰነ እስከ ስምንት ከአስር ጁዝ አክትመው ጠበቁን። መስጊዱ በዛ ሁኔታ አምሮበት፣ መድረሳው በዛ ሁኔታ አምሮበት ነው የጠበቁን። ና ያኔ መጀመሪያ ላይ የነበረው ቁጭት በተወሰነ መልኩ ቢረጋጋም እንግዲህ ከዛው አካባቢ ደግሞ ከገጠሩ ደግሞ ሌላ ተመሳሳይ የሆነ ታሪክ ደግሞ በየጊዜው እየገጠመን ነው። ና እኔ መልእክት ማስተላለፍ ካለብኝ እነዚህን ሰዎች በቻላችሁ አቅም እርዷቸው። ሰዌና አካባቢ የምታውቁ ሰዎች ካላችሁ ዘይሩ፣ ወላ እዛ አካባቢ የሚያቀን ሰው የምታውቁላ፣ ወሬ ጠይቃችሁ እንትማለት መረጃ ማግኘት ትችላላችሁ። ኑር የቁርኣን ባንክ ብትመጡ፣ ኤኒታይም ሙሉ መረጃ እንሰጣችኋለን። እዛ አካባቢ ምን እናርግ ብትሉ እንኳን ምን ማድረግ እንዳለባችሁ እንጠቁማችኋለን። ኤኒታይም ለኑር ቁርኣን ባንክ ብደውሉ፣ ይህን ችግር አብረን በጋራ ብንቀርፈው የሚል መልእክት አለኝ።

እዛ በነበርንበት ወቅት ያየነው ነገር ለእኛ ትንሽ ከበድ ብሎን ነበር። እኔም በግሌ አልቻልኩም ነበር እስከ የሆነ በቃ ማለት አስለቅሶኝ ሁላ ነበረ። በጣም ልቤ ተነክቶ ነበረ በወቅቱ። እዛ ላይ ምን አይነት ፍቅር ቢኖራቸው ነው ለቁርኣን ያላቸው ፍቅር ጭቃ ላይ እዛ ላይ ዝናብ ላይ እኛን መጠበቃቸው የጠበቁን ለሰዓታት ነው እና እኛ ብንሆን እናደርገዋለን ወይ ያሁም ጥላ ላይ ሆነን ሌላው እንትን እንትኑ እና ከዛ በኋላ ይዘኑ የመጣ ነው ስሜት ከባድ ነበር ና ቀጥታ ያደረግነው ምንድን ነው አጋዥ ነው ሀይላት የማፈላለግ ስራ ነበረ በወቅቱ አንድ ወዳጃችን የኑር ቁርኣን ባንክ ወዳጅ የሆነ አንድ ወዳጅ ስሙ እንዳይጠራ ስላለ ነው ምን ብንሰራ ወይም ምን ብንሰራ የተሻለ ነው እስቲ አማክረም ብለው ጠሩኝ። ወደ አፍሪካ ህብረት አካባቢ የሚገኘው መስጅድ ላይ ተገናኘን እና ማውራት ጀመርኩኝ። ይህን መስጅድ እስኪዩት ብዬ ያሳየኋቸው ሳያሳያቸው ማለት እነሱም ልባቸው ተነካ። አንዱ ኢንጂነር ወይም ደግሞ እንደዚሁ ምንድን ነው የሚባለው ኮንትራክተር ነው፣ እና ይህን ቦታ አውቀዋለዋል እሱም ጊኔር አካባቢ የሚኖር ሰው ነው። በቃ ለምን ለሶስት አንሰራውም የሚል ነገር ጀመሩ ማለት ነው። እዛው በቃ ሶስታችን እንሰራዋለን፣ ይህንን ለማንም እንዳሰጥብን ተባለ። በቃ ያው ተጀመረ ማለት ነው። ከዛ በፊት ግን የሆኑ ሰዎች ልጅማ ይህንን ነገር ለመስራት እኛ ማህበራዊ ሚዲያ ላይ ከለቀቅነው በኋላ እኛ እንሰራዋለን ብለው ጀምረው እንቅስቃሴ ከተጀመረ በኋላ በራሳቸው ምክንያት እንግዲህ ጉዳዩን አቁመውታል ማለት ነው። ያው አላህ እንዲሰራው የፈቀደው የሆኑ ሰዎች አሉ ማለት ለዛ የተሰጡ ማለት ነው። እና በአጋጣሚ ከነሱ ጋር እንግዲህ ተገናኘን። መስጅዱን የሚሰሩት የሚያስፈልገውም ነገር ለመስጅዱ ማይክራፎን ሶላር፣ እንዲሁም ምንጣፍ ራሱን መስጅዱን እስከ መስራት ጀምሮ ሙሉ ነገሩን የቻሉት እነዚሁ ሶስት ወጣቶች ናቸው። የሚገርም ነበር ማለት ይሄኛው ከአየናቸው ክስተቶች የመጀመሪያው ጀመር ነው። አልሐምዱሊላህ በሚቀጥለው ደግሞ ጨረስ ነው ማለት ነው። ይሄ የእኛ እንትን አይደለም ይህ የእኛ ጥበብ ወይም ደግሞ የእኛ እውቀት ወይም የእኛ ጉልበት ሆኖ አይደለም፣ ነገር ግን የሁላችንም የኑር ቁርኣን ባንክ አባላትና እናንተ ተመልካቾች ሁላችንም ያደረግነው የጋራ ድጋፍ ነው። ከተሰራ በኋላ እንግዲህ ያው በአመቱ ያው የምርቃት ስነስርዓት ተካሄደ። አልሐምዱሊላህ ረቢልዓለሚን ምስጋና ለዓለማቱ ጌታ ይገባው። በጣም የሚገርም ነበር። በቃ እዛ ጋ መስጅድ ማየት መድረሳ ማየት ለእኛ ልዩ ስሜት ነበር የሰጠን። የሰው የነበረው የመድረሳ እና የመስጅድ ፍቅር ተሰርቶ እዛ ጋ ስታየው የእነሱ ጉጉት፣ ሩጫ የሆነ ስሜታቸው ይጋባ ነበር ወደኛ ማለት በቃ ደስታቸው እላያቸው ላይ ታይ ነበር። ትልልቅ ሰዎች የሀገር ሽማግሌዎች እንዲሁም ደግሞ የተለያዩ ሰዎች ተጋብዘው ነበር ና እዛ ቦታ ላይ ከተለያዩም ቦታዎች ከአጎራባሽ ቀበሌ መጥተው ነበርና ወላ በጣም ያስደስ ነበር አልሐምዱሊላሂ ረቢልዓለሚን ኸይር ኢንሻላህ እንግዲህ ሰዌና ምስራቅ ባሌ ዞን ውስጥ የምትገኝ ትንሽ መንደር ነች። በጥቂቶች አንደበት የሙስሊሞች መንደር በመባል ነው የምትታወቀው። በጣም በርካታ ሙስሊሞች እዛ አካባቢ እንደሚኖሩ በአካል ብሄርንበት አጋጣሚ በጣም አይተን አረጋግጠናል። የዲን ፍቅር ያላቸው ትልልቅ አባቶች የቁርአን ፍቅር ያላቸው እናቶች እንዲሁም እስልምና ለመረዳት የሚጥሩ ደረሶች እና ህጻናት የሞሉባት ከተማ ነች። እጅግ በጣም ደስ የሚል አቀባበል ነበረ። ልክ ሌሎች ቦታዎች ላይ እንደምናገኘው ሁሉ በጣም ብዙ ሰው የምናገኝ መስሎን ነበር ይሄድ ነው ቦታው ላይ ስንደርስ ግን ከጠበቅ ነው እጅግ በላይ በጣም በጣም ብዙ ሰዎች ነበሩ። በሺዎች የሚቆጠሩ ሰዎች ነበሩ ቦታው ላይ የነበሩት። ትንሽ ከሌሎች ቦታዎች ላይ ለየት የሚያደርገው ሰዌና አካባቢ መሰብሰቢያ መስጂድም ሆነ መድረሳ አለመኖሩ ዛፍ ጥላ አስር ስር ተገና አድርገው የሚቀሩ ደረሶች ብቻ ነው የነበሩት። ሌላ ከሌላ ቦታ ትንሽ ለየት ያደርጓል ብዬ የማስበው ህጻናት ብቻ አይደለም ለቁርአን እዛ አካባቢ ላይ የሚወጡት። እናቶችና አባቶች ልክ እንደ ደረሶች ሰዓትና ወቅት ከፋፍለው ቁርአናቸውን ይዘው እዛ ቦታ ላይ በስነ ስርአት አቴንድ ያደርጋሉ፣ ቂራታቸውን ይከታተሉና የቁርአን ፍቅራቸው በጣም የሚያስገርም ነው። ከልጅ እስካዋቂው በዲና አስተምሮት የታነጹ ነገ ላይ ለኢትዮጵያ ተስፋ ሊሆኑ የሚችሉ አሊሞች የሚወጡበት መንደር ነው ሰዌና። አካባቢው ላይ ላለፉት ሰባት ወይም ስምንት አካባቢ ዝናብ አልዘነበም ነበረ እኛ ሄድንበት አመት ላይ ነበረ ዝናብ አጋጣሚ ያገኘችው እና ወቅቱ የዝናብ ወቅት ነበር እኛ ስንሄድ የነበረው ና ዝናቡ አልበገራቸውም እኛን ወጥቶ ለመቀበል በተክቢራ ተሞልተው ያንን ሜዳ የኢድ ሜዳ አስመስለውት በጣም ባማረ በደመቀ አቀባበል ነበረ አላሁ አክበር እያሉ በጣም በፍቅር እና በአክብሮት የተቀበሉን። ከዛ በኋላ አካባቢው ላይ ያሉ ነገሮችን በይበልጥ አየን። ትኩረታችንን የሳቡት ቀደም ሲል ወንድሞችም እንደገለጹት አካባቢው ላይ ምንም አይነት ማዕከል የሚያደርግ መስጅድ የለም፣ መሰብሰቢያ፣ ቁርአን የሚቀሩበት መድረሳ አልነበረም ና አንድ ሜዳ አለች። እዚያችን ሜዳ በእንጨት መስመር ሰርተውላት፣ ይሄ ወንዶች መስጊድ፣ ይሄ ሴቶች መስጊድ፣ ይሄ ቁርአን መቅሪያ ቦታ፣ ይሄ ደግሞ ጀማአና ጁማ የምንሰግድበት ቦታ ነው ብለው ከፋፍለው በዛ መልኩ ነበር ላለፉት አመታት የእስልምናን አስተምህሮ ውስጣቸው ሲያስገቡ ቁርአንን ሲቀሩ የነበሩትና እኛ ሄደን ያንን ቦታ ካስተዋልን በኋላ መጀመሪያ የቁርአን ጥማታቸውን ያስታገስ ነው ይዘን ሄድነው ነውን ቁርአን ነበር ያከፋፈል ነው። ከዛ ግን በጣም ብዙ አማና ነበር የሰጡን። አካባቢውን ካየን ከታዘብን በኋላ እዛ ቦታ ላይ የግድ መስጂድ መሰራት አለበት፣ መድረሳ መገንባት አለበት። ይህንን አማና ተሸክመን መጣን። እዚህ ከመጣም በኋላ ጭንቀት ነበረው። ምክንያቱም ሁሉም ቦታ ላይ ስንሄድ ቁርአን ለመስጠት ነበር የምንሄደው፣ ግን ተቀብለን የምንመጣው አማና በጣም ብዙና ትልቅ ነው፣ ከኛ አቅም በላይ ነው። እና በጣም ብዙዎቹን ማስቸገር፣ ብዙ በር ማንኳኳት፣ ወንድም እህቶችን ማነጋገር ነበረብን። አልሐምዱሊላህ የመጀመሪያ ውጤታማ ሆኖ ሰዌና አካባቢ ላይ በአመቱ ምን የመሰለ መድረሳና እዛ ቦታ ላይ ጁማና ጀማ የሚሰግዱበትን መስጊድ ለመስራት በቅተናል። አልሐምዱሊላህ ረቢልዓለሚን። የአላህ ስብሓንሁ ወተዓላ ፈድል ነው፣ የእሱ ጸጋ ነው። ይህ እንዲሟላ በጣም ብዙዎች ተረባርበዋል። ቀደም ሲል ተጠቅሷል። ስማቸው እንዲጠቀስ ያልፈለጉ ጥቂት ወንድሞች ነው። አካባቢው ላይ እኛ ያለን እነዚህ ልጆች ሜዳ ላይ ቀሩም አቧራና ዝናብ እየተፈራረቀባቸው የዲን ፍቅራቸው እንዳይጓደል፣ ቂራታቸው እንዳይቋረጥ በማለት እዛ ቦታ ላይ ይህንን የመሰለ መድረሳ ለመገንባት መስጅዱንም ለመገንባት ተችሏል። አልሐምዱሊላህ ረቢልዓለሚን እንግዲህ የሰዌና ትንሿ የሙስሊሞች መንደር አቀባበላቸው ይህን ይመስል ነበረ። ሰዎቹ ዛሬም ድረስ በጣም የሚናፍቁ ናቸው።

እንግዲህ አልሐምዱሊላህ ሰዌና ላይ ያችን መድረሳና መስጅድ መገንባት ተችሏል። ግን ደግሞ እንዳጠቃላይ ሰዌና ትንሽ መንደር ነች፣ ከተማ ነች፣ ግን ለምሥራቅ ባሌ ዞን አዋሳኝ ነች እና አካባቢው ላይ ካለው የሙስሊም ቁጥር አንጻር በጣም በርካታ ሀሪማዎች፣ ዛውያዎች፣ መስጅዶች ሊኖሩ ይገባል። በአንጻሩ አሉ፣ የሚቀሩ ሰዎች አሉ፣ ፍላጎት ያላቸው ደረሶች አሉ። እንደተባለው ደግሞ እናቶች የሚያጠቡ ልጆቻቸውን ይዘው ከአራስ ቤት ጨቅላቸውን ታቅፎ የሚመጡ እናቶች አሉ። አይኖቻቸው የደከሙ አዛውንት አባቶችም እንደዚሁ ለቁርአን ፍቅር ኖሯቸው አካባቢው ላይ ቁርአን መጣ ሲባል በምን አይነት ማወጥተው እንደሚቀበሉ አይተናል እና ከሰዌና ባሻገር አጎራባሽ ላሉ ቀበሌዎች፣ አጎራባሽ ላሉ ከተማዎች በጣም ብዙ መስጂዶች፣ ብዙ መድረሳዎች ያስፈልጓቸዋል። ምናልባት ዛሬ ላይ ይህን ቪዲዮ የምታዩ ወንድም እህቶች ነገ ላይ ለአኸራችሁም የሚሆን ትልቅ ስራ በጣም በቀላሉ መስራት ይቻላል። ምክንያቱም ትልቅ ገንዘብ ላይ ጠብቅ ይችላል እዛ አካባቢ ሁለትና ሶስት በመሆን በ በጀመዓ በመሆን አንድ ቦታ ላይ አንድ መስጊድ አንድ ቦታ ላይ አንድ መድረሳ በመስራት ብዙዎቹን መታደግ እንችላለን ምክንያቱም የሰደቀቱል ጃሪያ ነው እዛ አካባቢ ላይ የሚቀሩ ልጆች ነገ ላይ ለኢትዮጵያ ም ነገ ላይ ለኢትዮጵያ ዳዋ ትልቅ ተስፋ ናቸው እና ሁላችንም በአቅማችን በሞቱ ወላጆቻችን ስም በመነየት ሊሆን ይችላል ባሉ በሀያትም ላሉ በመነየት ሊሆን ይችላል እርስ በርስ በመደጋገፍ ና በመተጋገዝ ሊሆን ይችላል አቅማችሁ በአንድ ሰው ና በሁለት ሰው ማይችል ሰዎች እንዲሁ እየተጋገዛችሁ እዛ አካባቢ ላይ በጣም ብዙ መስጂድ ና መድረሳዎች ከማስፈለጋቸው ጋር እንግዲህ እኛ ድልድይ የሆነን አካባቢው ኢንሻአላህ በአላህ ፍቃድ እንደ ሰዌና ሁሉ ምስራቅ ባሌ ዞንን በመድረሳዎች ለማጥለቅለቅ እንያለን ፍላጎት አለን። ይህንን ፕሮግራም የምታዩት በሙሉ አብራችሁን እንድትሰሩ በአላህ ስም እጅግ በጣም በፍቅርና በክብር ጠይቃቸዋለሁ። ኑር ቁርኣን ባንክ በየሄደባቸው ጉዞዎች ሁሉ ሙስሊሙ ማህበረሰብ ባነሳቸው የገጠር ቀዬዎች የያዙት እንቁ እሴቶችና ባህሎች ተዘርዝረው አያልቁም። የአንድ ሰሞን መዳረሻችን የሆነችው የምስራቅ ባሌዋ የበረሃው አበባ ሰዌና ነዋሪዎች ለዲን ያላቸው ፍቅር እንግዳ ተቀባይነታቸው ሰው ወዳድነታቸው ሥርዓትና ግብረገባቸው ገባቸው በእስላማዊ ወንድማማችነት ለመተሳሰር የልብ መንገድ ይከፍታል በቀደመው ጉዟችን ካስተዋል ነው የዲን የቁርአን ጉጉታቸው ልበቀና ለሆኑ አህለል ኸይሮች ተርከን በጉማሽ ተራዳ ያቆሙት የምናብ መስጊዳቸውን በእውን ለማቆም በቃ ነው አልሐምዱሊላህ